አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቱ ቤተሰቦች እንዴት ናችሁ? ሰላም ናቸው ወይ? እኔ ያለ አልሐምዱሊላ ሰላማችሁ ብዝት ብዝት ይበል። በያላችሁበት ያላሁ ስብሓን ወተላ እዝነት፣ ረህመት አይለያችሁ እያልኩኝ ዛሬ የአንድ እህታችን ትእዛዝ ይዤላችሁ መጥቻለሁ ማለት ነው። የዚች እህታችን ትእዛዝ ኢንሻአላህ ከመፈረሻ ስጀምርላችሁ ስድስት ትራስ ከነ ልብሱና ሶስት ፍራሽ ከነ ልብሱን ነው ያዘዘችኝ። ከነ ዋጋው ማሳወቃችሁ ሆነን ማለት ነው። እንግዲህ እቺ የታችን ያዘዘችኝ ቀለል ባለ ዋጋ ነው አሰሪልኝ አለችኝ። ሜትር አስቀ ጨርቁም ማለት ነው በሜትር አስቀድጄ ነው ያሰራሁላት። እንደምታውት በጣም የሚያምር ማሻአላ። እንደምታውት ሜትር በ200 ብር ሂሳብ ነው ያስቀደድኩላት። ሰባት ሜትር ነው የፈጀባት ለስድስት ትራስ እና ለሶስት ፍራሽ ማለት ነው። ሜትር በሁለት መቶ ብር፣ ሁለት መቶ ሲባዛ በሰባት ማለት ነው። እንደዚሁም ፍራሹን ያዘዘችኝ የጥጥ ፍራሽ ነው ያለችኝ የጥጥ ፍራሽ ነው ያለችኝ። እንደምታዩት ይህንን ይመስላል። በጣም ነው የሚያምረው። በቲክነሱ ራሱ ከፍ ያለ ነው። ማለቂያ የለውም። ለገጠር በጣም አሪፍ ነው ብዬ ነው እንትን የሚለው እየቆየ የመጎድጎድ ወይም የመሳሳት ባህሪ የሚያመጣ አይመስለኝም ማለት ነው የጥት ፍራሽ በጣም ቆንጆ ነው። ብዙ በጣም የሚያምረው ሲፈራሽ ራሱ አንዱን በሺህ ሁለት መቶ ብር ሂሳብ ነው። አንድ ሺህ ሁለት መቶ ሲባዛ በሶስት ማለት ነው ሶስት ሺህ ስድስት መቶ ብር የሆነ ሶስቱ ፍራሹ ልብሱ እንደነገርኳቸው በአጠቃላይ ሰባት ሜትር ገዝቼ ለስድስት ትራስና ለሶስት ፍራሽ ነው ያሰራሁላት ማለት ነው። እንደዚህም ቆንጆ አድርጌ ነው ያሰራሁላት። በጣም ዋጋውም ቀለል ያለ ነው። እዛው ላይ ዕቃ ነው። በጣም ነው የሚያምረው። እንደዚህም ይሄ ትራሱን አንድ ትራስ በ230 ብር ሂሳብ ነው። 230 ሲባዛ በስድስት ማለት ነው። አብዙት እና እንደዚህ ውብ የሆነ በጣም በቀላል ዋጋ አሰርቻላታለሁ። ለህታችን በጣም ነው የሚያምረው፣ እንደምታዩት። እንደዚህ እንደምታዩት ያምራል። ያው ለሶስት ፍራሽ ስድስት ትራስ ሲሆን ትንሽ ከፈት ከፈት ይላል። ምን ችግር የለውም። ገጠር ለሆነ በጣም ቆንጆ ነው። እንደዚህ ያምራል። በአንቺው ምርጫ ካለሩን ስላለችኝ እንደዚህ ቆሻሻ የሚችል ነው ያደረኩላት። ቆንጆ ነው እንደምታዩት። እዛ ኢንሻአላህ ወደ አልባሳት እንሄዳለን። በዚህ እንደምታዩት ከሺቲ ይጀምርላችኋል። ቆንጆ ሽቲ የሚያምር ያው በአሁኔ ነው የሚባለው። ሽቲ ሲባል ቀለል ያለ ይመስላል፣ ግን በአሁኔ ይባላል። ይሄ አይሰበሰብም ምን አይልም። እንደምታዩት በጣም ነው የሚያምረው። እዛ አድርጌ ሁለት ነው ግዥልኝ ያለችኝ አታሰሪው እዛው እንደፈለጉ እንዲሰራ ስላለችኝ ጣቃውን ብቻ ነው የገዛሁላት። እንደምታዩት በጣም ነው የሚያማምሩት። የሚያማምሩ ሁለት ሽት ይገዝችላት ያለሁኝ አንዱን በሰባት መቶ ብር ሂሳብ ማለት ነው። ሁለቱ አራት መቶ ብር፣ እንደነገርኳቸው የሚሰበሰብ ምናምን አይደለም፣ በጣም ቆንጆ እቃ ነው። ከዚህ በመቀጠል ለእህቷ ጅልባብ ጅልባብ እንደምታውት ጅልባብ ስላቸው ከአንገት በታች ነው ያዘዘች። አሁን የሚያምረ ራሱ ጅግ የሆነ ያው ከአንገት በታች ማለት ነው።

ሰውት እንደዚህ አንድ ባረንጓዴው እንግዲህ እንደሚወዱት ተስፋ አደርጋለሁኝ። ያው ባንቺ መርጫ ስላለችኝ ቆንጆ ከለር ናቸው አልኩትና ያደረግኩላት ሽርጥ አንዱን 1200 ብር ነው የገዛሁላት። ሁለቱ 2400 ብር። ያው ዋጋውን በጣም ያልተወደደ በጣም ደግሞ ቀለል ያላለ ማድርጌ ተመጣጣኝ አድርጌ ነው የገዛሁላት። ቆንጆ ሽርጥ ነው። ዋጋውን በዛ ላይ ተመጣጣኝ ነው ማለት ነው። እንደዚሁም ኮፍያ ያለ ለአባቴ ኮፍያ ብላኛለች። በዚህ በጣም የሚያምር የሆነ እንዲሆነ፣ ሁለት ኮፒ ይህንን ለምን ይሄንን አንዱን 350 ብር ነው የገዛሁት። ሁለቱ 700 ብር። ጥንጣ ጥንጣ ዋለን አንድ በነጭና በጥቁር ነው ያደረግነው። አንድ አይነት ቀለም እንደሆነ ቀይር ያደረግን ያ ምን ያረጋን ያደርጉላችሁ። ይሄ ጥምጣም ማለት ነው። አንዱን በአራት መቶ ሀምሳ ብር ሂሳብ አንዱ ጥምጣም በአራት መቶ ሀምሳ ብር ሂሳብ ሁለቱ ዘጠኝ መቶ ብር። እዚህ ሸሚዝ አለ ወፍር ነው ነው አለ አለ ቲሸርት ቆሻሻ በጣም ይችላል። ወደ እርሳ ሲሄድ ይከላል ነው። እንደምታወት በጣም ተለጣጭ ነው። ይህም ኳሊቲ እቃ ነው፣ አምስት መቶ ብር። ይህን አምስት መቶ ብር፣ የጨርቅ ሱሪ ያለ የጨርቅ ሱሪ እንግዲህ ለአዋቂ ወይም ከፍ ላለ ሰው ሲሆን ባለ ሁለት ኪስ ይባላል። ትንሽ ጨምር ያደርጋል ዋጋው፣ በሁለት አይነት ያለው አነስ ያለ ባለ አንድ ኪስ ይሉታል። እሱ ትንሽ ይቀንሳል። ይሄ ደግሞ ለትልቅ ሰው እንዳያጠብቃቸው ወይም እንዳይላቸው ከፍ ያለ ነው ያደረኩት። እንግዲህ እንደምታወት ሁለት ነው ያለችኝ። አንድ እርሳስ ከለር አንድ ነው እንደምታወት፣ ወደ ቡኒ ከለር ማለት ነው። ሁለት ነው የተገዛው፣ አንዱ በ600 ብር፣ 200 ብር። እዚህ ጋር ደግሞ ለወንድሜ ጂንስ ሱሪ ብላኝ ያለች፣ እንደምታወቅ ኳሊቲ የሆነ ሱሪ ነው 1500 ብር ይህንን አንድ ሺህ አምስት መቶ እዚ ጋር መስገጃ አለ። የሚያማምሩ ቆንጆ ቆንጆ ሆን ከለሮች ሁለት ግዥ ላለች ታት ወፍራም ነው አለሳሳ የሚላለ ይሄ ቆንጆ ነው እንደምታወስዱ ቆንጆ ነው። ከለሩን በአንድ ምርጫ ስላለችኝ አንድ ቡኒ ከለር አንድ ደግሞ ከለር በጣም የሚያምር ሁለት ገዝቻለሁ። አንዱን በሰባት መቶ ብር ሂሳብ ሁለቱን አንድ ሺህ አራት መቶ ብር ደምታወት በጣም ነው የሚያማምሩት። እዚ ጋ ብርድ ልብስ አለ። ይህንንም በአንቺ ምርጫ ስላለች ቆንጆ ከለር ነው። ቆሻሻ ይችላሉ። ይህን መርጭለትለው ትንንሽ ብርድ ልብሶች ወይም ልሞጫ ምናምን የሚባሉ ብርድ ልብሶች ማለት ነው። ይሄንን በአንድ ሺህ ሁለት መቶ ብር በአንደኛው ደረጃ ነው። ቆንጆ ነው። እዚ ጋር ደግሞ ሌላ ከለር አለ እንደዚህ የሚያምር በጣም የሚያምር ነው። ይሄንን አንድ ሺህ አንድ መቶ ብር መጋረጅ አዛኛሎች የተለያየ ከለር ሁለቱም የተለያየ ከለር ነው ባዘዞች መሰረት

ኪሎ በመቶ 180 ብር ሂሳብ ሁለቱ 360 ብር። እዚህ ጋር ቡና አለ። ቡና 1300 ብር አንድ ኪሎ ነው ያለችኝ። ቆንጆ ቡና 1300 ብር። እዚህ ጋር ሶላር አለ። ሶላር ጋር 3 አምፖል ይሄ ፀሐይ ላይ የሚደረግ ነው። ገመድ አለው የራሱ የሆነ። ከዛ እዚ ጋር ደግሞ አምፖሎቹ አሉ ማለት ነው። እንደምታውስ ሶስት አምፖል አለው፣ የራሳቸው ገመድ አላቸው። እያንዳንዱ አምፖል የራሱ ገመድ አለው። ሶስት አምፖል ማለት ነው። እዚ ጋ ያው ከየፀሐይ ብርሃኑ ጋር ማገናኛ ነው ይሄ እና በዚህ ቆንጆ የሆነ ሶላር ገዝ ይችላል ማለት ነው። የሶላር ሶስት ሺ አምስት መቶ ብር ባለ ሶስቱ ማለት ነው። ቆንጆ ነው፣ ቃነቱ ቆንጆ ነው። እዚህ ጋ አፍሪካ አለ ስልሳ ብር። ያው በጣም ትልቁ እንዳይሆነብኝ ስላለች መካከለኛው ሁለት ቁጥር የምትባለው ና ያደረኩላት ስልሳ ብር። የውሃ ጆግ አለ ይህን በጣም ቆንጆ ነው። ጥንካሬ ያለው የራሱ የሆነ ኩባዮች አሉት። እንደሚታወቅ አራት ኩባያዎች አሉት በጣም ቆንጆ ማለት ነው። ይህንን ስድስት መቶ ብር። ምንጣፍ አለ ለወለላ የሚሆን የላስቲክ ምንጣፍ። እንደሚታወቅ ልብሱ ጋር ማሽ አድርገን ገዝም ነው የሚያምረው። ያው ለመፍታት እንትን እንዳይልባት ብዬ ነው። ሊቀረደድም ይችላል ትን ሲበዛበት እንግልት ሲበዛበት ብዬ በቁሙ ነው ያስጠቀለልኩላት። ይህንን ሜትር በሁለት መቶ ብር ስድስት ሜትር ነው ማለት ነው የገዛ ሁለት አብዙት እና ይህንን ይመስላል። የዛሬ ቦታችን ትዛዞ ጥር ምጥን ያለ አጨር ባለ ዋጋ ማለት ነው። እናንተ ምዘዙ ሰብስክራይብ እያደረጋቸው አበረታቱኝ። ሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ